ቤተ መጻሕፍት ወይም የህዝብ ቤተ መጻሕፍት ለማህበረሰብ ሁለንተና እድገት የሚያደርገው አስተዋጽኦ ምንድነው? አንድ ታዋቂ መካሪ ነበር አሉ ድሮ። ይህ አንድ ታዋቂ መካሪ ሰዎችን ሲመክር ከሰጣቸው ጠንካራ ምክሮች አንዱ ጥበበኛ እንዲሆኑ ነበር። ሰዎች ዛሬ ጥበበኛ ሊሆኑ የሚችሉት ማንበብ ከቻሉ። ሰው ካላነበበ በታምር ጥበብ አይመጣል ቤተ መጻሕፍት በዓለም ታሪክ ውስጥ እስከዛሬ ድረስ በባህል፣ በኢኮኖሚ፣ በቴክኖሎጂ፣ በሌሎች ዘርፎች የተገኙትን የሰው ልጅ የሥነ ጽሑፍ ውጤቶች በማሰባሰብ በማደራጀት፣ በስርዓት እንዲጠበቁ በማድረግ ለጥናትና ምርምር ወዘተ አገልግሎት የሚሰጥ ተቋም ነው። ዛሬ ቤተ መጻሕፍት የሚሰጠው ትርጉም እንደ ሀገር በጣም አሳሳቢ ነው። ግን ቤተ መጻሕፍት ለብዙ ሀገሮች የእድገት መሰረታቸው ነው። የልማታቸው መሰረታቸው ነው። የስልጣኔያቸው መሰረት ነው። የእድገታቸው መሰረት ነው። ይህ ችላ ያሉ ሀገሮች ተጎድተዋል። በዚህ ጉዳይ ላይ ከፍተኛ ትኩረት የሰጡ ሀገሮች ደግሞ ከብረዋል። እንግዲህ ቤተ መጻሕፍት አይነቶች ብዙ አይነት ናቸው። በጣም ትኩረት የምናደርገው ግን የህዝብ ቤተ መጻሕፍት፣ የትምህርት ቤት ቤተ መጻሕፍት ቢሆንም ግን እንደ ዓለም ብሔራዊ ቤተ መጻሕፍት ናሽናል ላይብረሪ፣ የህዝብ ቤተ መጽሐፍት ፐፕሊክ ላይብረሪ፣ የትምህርት ቤት ቤተ መጽሐፍት ስኩል ላይብረሪ እና አካዴሚክ ላይብረሪ፣ እንደዚሁም ስፔሻል ላይብረሪ ልዩ ቤተ መጽሐፍት እና እንደዚሁም የጥናትና የምርምር ቤተ መጽሐፍት ተብለው በስድስት አይነት ይከፈላሉ። ስድስቱ ቤተ መጽሐፍቶች የሚለዩበት ዋና መስፈርት ግን አንድ የክምችት አይነታቸው ነው ኮሌክሽናቸው ነው። ሁለተኛ የተጠቃሚ አይነት ነው ዩዘር ታይፕ ነው። ሶስተኛ የተመሠረቱበት ዓላማ ነው። ስለዚህ እነኝን መስፈርቶች በመያዝ ቤተመጻሕፍቶች እራሳቸውን በዚህ መልክ ከከፈሉ፣ ግን ሁሉም ቤተመጻሕፍቶች በጋራ የሚያስማማቸው ነገር ግን የንባብ ማዕከላት ናቸው፣ የምርምር ማዕከላት ናቸው። የህዝብ ቤተመጻሕፍት በአንድ ዘርፍ ላይ ከማተኮር ይልቅ በጠቅላላ እውቀት ላይ የሚያተኩር የቤተመጻሕፍት አይነት ነው። የህዝብ ቤተመጻሕፍት እንደውም ሌላ ስሙ ላይፍሎንግ ለርኒንግ ይባላል። አንድ ሰው ሲማር ለተወሰነ ጊዜ ነው የሚያነበው ጡረታ ከወጣ በኋላ እስከ እድሜ ልኩ ድረስ ሊያነብ የሚችልበት ሁኔታ ምንድን ነው ካል የህዝብ ቤተመጻሕፍት ነው። ስለዚህ የህዝብ ቤተመጻሕፍት የማንኛውም የማህበረሰቡ የጥናት ማዕከል ነው። የህዝብ ቤተመጻሕፍት የዜጎችን የማህበረሰብ የንባብ ማዕከል ብቻ ተደርገው መወሰድ ሳይሆን የእውቀት የመረጃ ማዕከላት፣ የፖለቲካና የማህበራዊ እንዲሁም የቴክኖሎጂ ልማትና እድገት መሰረቶች ናቸው። የህዝብ ቤተመጻሕፍትና ማህበራዊ እድገት በማህበርም ሆነ በመንግስት ቅድሚያ ሊሰጠው የሚገባ ነገር ነው። እንደ አገር ግን በጣም የሚያሳስብ ነው። ያለ ዶክተር ፍቃድ አዘዘ አዲስ አበባ ዩኒቨርሲቲ ዶክተር ናቸው። አሁን ፕሮፌሰር ሆነው ሊሆን ይችላል። ዳግም አገርን ከማልማት በፊት ሰውን በንባብ ማልማት ያስፈልጋል ይላሉ። ስለዚህ መቅደም ያለበት የትኛው ነው ከተባለ ሰው አይምሮ ላይ ሲሰራ ይቀድማል። ከዛ በኋላ ልማት ቢቀጥል ችግር የለውም ነው አባባሉ። ይህንን አባባል ህንድ ሰርታበታለች። ህንድ ከ50 ዓመት በፊት በማህተመ ጋንዲ አማካኝነት የሰው ልማት ላይ ስለተሰራ ከአንድ ቢሊዮን ህዝብ በላይ ይዛ በልማት ጎዳና ቀጥላለች። በዓለማችን ላይ ስምንት ቢሊዮን የሚሆን ህዝብ ሲኖር አንድ ቢሊዮኑ ህንዳዊ ነው። በሌላ አባባል ከስምንቱ ሰው አንዱ ህንዳዊ ነው በዓለም ላይ ማለት ነው። ህንዶችን ሁሉ ህዝብ ይዘው ዛሬ በልማት ጎዳና ቀጥለዋል። መጥፎ ዜና አንሰማባቸው። እንደውም ዛሬ አንድ ህንዳዊ ሲማር በዓለም ላይ ተወዳዳሪ ለመሆን በየትኛውም ሀገር ውስጥ ስራ ለማግኘት እና ብቁ ለመሆን ራሱን በማብቃት ነው የሚማረው። ይህ የሚያሳየው ምንድን ነው? ህንዶች በጣም ሰርተዋል። በተደረጉት ማረጋገጫና ጥናቶች እስከ ቀበሌ ገበሬ ማህበር ድረስ ህንድ ውስጥ በንባብ ላይ በቤተ በቤተ መጻሕፍት ላይ ተሰርቷል። ክፍለ ሀገር፣ ዞን፣ ወረዳ ተውት ገበሬ ማህበር ድረስ ትልልቅ የንባብ ማዕከላቶች አሏቸው። ህንዳውያኖች በጣም መረጃን ይሰበስባሉ። ስለዚህ ህንዶች የት ላይ ሰርተዋል ካላችሁ ከዛሬ 50 ዓመት በፊት በሰው ልማት ላይ ሰርተዋል። ባይምሮ ላይ ሰርተዋል። ህዝባቸውን ጥበበኛ ለማድረግ ሰርተዋል። ስለዚህ ዛሬ ህንዳውያን በጥብ ጎዳና ላይ ለመቀጠልና ህዝባቸው የተሻለ ኑሮ እንዲኖር አድርገዋል። ሌላው የምንጠቅሳት ሀገር ደቡብ ኮሪያ ናት። ደቡብ ኮሪያ በዓለም እጅግ ፈጣን ኢኮኖሚ እድገት እያስመዘገበች እና የዜጎቿን ህይወት በአጭር ዘመን ከቀየሩ አገሮች በግንባር ቀደምትነት የምትጠቀስ ሀገር ናት። ደቡብ ኮሪያ ከሰሜን ኮሪያ ጋር ባላት ግጭት ባለችበት ጂኦግራፊ አቀማመጥ የተነሳ ከፍተኛ ፈተና ውስጥ ያለች ሀገር ብትሆንም ግን ዜጎቿን በጣም በጥሩ ሁኔታ አበልጽጋ በልማት ጎዳናም ቀጥላለች። ለዚህ ትልቅ አስተዋጽ ያደረገው ነገር ምንድን ተብሎ ሲታሰብ በንባብ ላይና እንደዚሁም በቤተ መጽሐፍት ላይ የሰሩት ስራ እጅግ ከፍተኛ። ከዚህ የተነሳ እድገታቸው አሁን የሚያስመሰግንና በተገቢው መንገድ ህዝባቸውን በማደራጀት ተጠቅሞበታል። ማንበብ ለስነ ልቦናው ትልቅ ፋይዳ አለው። ሰዎች ሲያነቡ ከስትረስ ከጭንቀት ከውጥረት የሚሻሻል ባህሪ ሊያሳዩ እንደሚችሉ ብዙ ጥናቶች ያሳያሉ። ለምሳሌ ሰዎች ችግር ውስጥ ሲገቡ ከችግር ሊያወጣቸው የሚችል ንባብ ነው። በዓለም ላይ ብዙ ነገሮች በብዙ ጥናቶች እንደተረጋገጡት ብዙ ደራሲያኖች መጽሐፍ የጻፉት እስር ቤት ሆነው ነው። ስለዚህ ሲጨነቁ፣ እስር ቤት ሲሆኑ አይምሯቸውን ሊጠቀሙበት የሚችሉበት አጋጣሚ ይፈጠራል። ስለዚህ በዛን ሰዓት የእስር ቤት ጊዜያቸው ሳይታወቃቸው በሰላም ሊወጡ ይችላሉ። ለምሳሌ በእኛም ሀገር ውስጥ በጣም እናውቃቸው ሰዎች ጥሩ መጽሐፍ የጻፉልን ታስረው፣ በታሰሩበት ጊዜ የጻፉት መጽሐፍ ዛሬ የምናነበው መጽሐፍ ነው። አሁን እኛን መጥቀማቸው ሳይሆን ራሳቸውም ያንን የእስር ጊዜ ተጽናንተው እንዲወጡ ያደረጋቸው ምንድን ነው ከተባለ፣ ማንበብ መቻላቸው እና አንባቢነታቸው ነው። የ2023 የዓለም አቀፍ የመጽሐፍ ቅዱስ ማህበር ዓመታዊ ኮንፈረንስ ባደረገበት ወቅት አንድ ጥናት ወጥቶ ነበር። ይህ ጥናት ምን ይላል? ሰዎች ወደ ቤተ መጻሕፍት ሄደው ሲያነቡ ማህበራዊ ግንኙነት የሚያጠናክር መሆኑን ተረጋግጧል። ሰዎች ዛሬ በመዋይላቸው በቴክኖሎጂ መረጃ ቤታቸው የሚያገኙ ቢሆንም ግን ብቸኝነትን በጣም አጠናክሯል። ሰዎች በአካል ወደ ቤተ መጻሕፍት ሄደው ሲያነቡ ግን ከእውቀት ከማግኘታቸው በተጨማሪ ምን ጥቅም ያገኛሉ? ማህበራዊ ግንኙነታቸው ይሻሻላል፣ ከሰዎች ጋርም ይገናኛሉ። ይህ አንዱ ጥቅም ነው ማለት ነው። ሰዎች በአካል የህዝብ ቤተመጻሕፍት ሲሄዱ እርስ በርስ ስለሚገናኙ የብቸኝነት ስሜት እንደማያጠቃቸው ጥናቶች ያረጋግጣሉ። ሌላው ዲፕሬሽን፣ ስትረስ የመሳሰሉ የአእምሮ ችግሮች ሊቀንሱ የሚችሉት ሰዎች ቤተመጻሕፍት ሴቱ እንደሆነ ብዙ ማረጋገጫ ታስታይ። ስለዚህ ሰዎች ሲያነቡ የሌሎች ሰዎችን ጉዳይ ቀድመው ሊያነቡ ስለሚችሉ እንደዚህ አይነት ችግር ሲያጋጥማቸው በቀላሉ መፍትሄ ማግኘት የሚችልበትን ብልሃት ያገኛሉ ወይም አይምሯቸውን ባልሆነ ነገር ከማሰብ ይልቅ በሌላ ጉዳይ ሲያስቡ፣ ከስትረሳቸው ሊሻላቸው ከዲፕሬሽናቸው ሊሻላቸው እንደሚችሉ ብዙ ጥናቶች ያሳያሉ። ስለዚህ ማንበብ ከስነ ልቦና አንጻር ማንበብ ከጤና አንጻር ትልቅ ፋይዳ እንዳለው ጥናቶች ያረጋግጣሉ።